ፌዴሬሽን ምክር ቤት አፈ ጉባኤና የእለቱ ክብር እንግዳ፣ ክቡር አቶ ቴዎድሮስ ምህረቱ የጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ዶክተር እንደሻው ጣሰው የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳደር፣ የተከበሩ አቶ አብቶ አኒቶ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ፣ የተከበራችሁ የሁሉም ክልል ርዕሰ መስተዳደሮች፣ የተከበራችሁ የሁለቱም ከተማ አስተዳደር ከንቲባዎች፣ የተከበራችሁ የሁሉም ክልሎች እና የሁለቱ ከተማ አስተዳደር አፈጉባኤዎች፣ ክቡራን ሚኒስትሮች፣ አምባሳደሮች፣ ከፍተኛ የስራ ኃላፊዎች፣ የተከበራችሁ ከፍተኛ ወታደራዊ መኮንኖች፣ የተከበራችሁ የዩኒቨርሲቲ ፕሬዝዳንቶች፣ የተከበራችሁ የባህሉ ባለቤት የሆናችሁ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች የተከበራችሁ የእምነት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ገዳዎች፣ አደስጌዎች የተከበራችሁ የበዓሉ አዘጋጅና የወሳና ከተማ ነዋሪዎች የተከበራችሁ የበዓሉ ተሳታፊዎች፣ ታዳሚዎች፣ ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን። ከሁሉ አስቀድሜ የኢትዮጵያዊነት ህብረ ቀለም ማሳያ የፍቅር የአንድነት፣ የአብሮነት የመቻቻል ምሳሌ ትንሿ ኢትዮጵያ ወደ ሆነችው ውቢቷ ወሳና እንኳን ደህና መጣችሁ እያልኩ ለሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ቀን በዓል በሰላም አደረሳችሁ አደረሰን በማለት ከልብ የመነጨ ደስታዬን በክልሉ ህዝብ ተወካዮች ምክር ቤት ስም ለመግለጽ እወዳለሁ። ሁሉንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባቀፈው በዚህ ታላቅ መድረክ ላይ ተገኝቼ መልእክት እንዳስተላልፍ እድሉን በማግኘቴ በእኔና በማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ስም የተሰማኝን ልባዊ ደስታ ስገልጽ በታላቅ ኩራት ነው። የኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት በክልላችን አስተናጋጅነት በልዩ ሁኔታ እየተከበረ የሚገኘው የሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ቀን በዓል ኢትዮጵያዊነት የምናጎለብትበት ህብረ ብሔራዊ የፌዴራል ስርዓት ለዘላቂ ሰላም ግንባታና ለሁለንተናዊ እድገት የሚኖረው ሚና የምናጠናክርበት የህዝቦችን ዲሞክራሲያዊ አንድነት የኢትዮጵያውነት አብሮነት የምናጎለብትበት ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እየተከበረ የሚገኘው የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል ብሔራዊ ጥቅሞቻችንን ሊያስከብሩ የሚያስችሉ መደላደል የምንፈጥርበት እና ከምን ጊዜም በተለየ ሁኔታ ዳግም የሀገራችን ገጽታ በሁለንተናዊ መልኩ የምናስተዋውቅበት መድረክ በመሆኑ ዝግጅቱ ላቅ ባለ ደረጃ ሲከናወን፣ በከፍተኛ አመራር ጥበብ ሲመራ ቆይተዋል። በዚህም የታለመውን ያህል አመርቂ ውጤት ማግኘት ችለናል። የዘንድሮ በዓል ከቀደሙት በዓላት የተለየ የሚያደርገው የመላው የጥቁር የመላው የጥቁር ሕዝብ ኩራት ምንጭ የሆነው እኛ ኢትዮጵያውያን በላብና በደም በላብና በደም ጠብታችን ለስኬት ያበቃ ነው አይቻልም መንፈስ የሰበርንበት የትጋታችን፣ የጽናታችን ውጤት ታላቁ የኢትዮጵያ ህዳሴ ግድብ ባስመረቅንበት ባገኘነው ድል ሳንኩራራ በሀገራችን የመጀመሪያ የጋዝና የማዳበሪያ ፋብሪካ ስራ ያስጀመርንበት በቀጣይ ወደ ግንባታ የሚገቡበትንም የሰላሳ ቢሊዮን ዶላር ሜጋ ፕሮጀክት ከጉባ ተራራ ስር ባበሰርንበት ማግስት ማክበራችን ይሆናል። ከተስፋ ጭላንጭል ወደሚጨበጥ ብርሃን በተሻገርንበት የመጀመሪያው ምዕራፍ ላይ የሚከበር በዓል በመሆኑ እንዲሁ ለየት ያደርገዋል። የተከበሩ አፈ ጉባኤ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የሲምፖዚየም ተሳታፊዎች፣ ኩብራትና ኩብራን በዓሉ የህገ መንግስት እና የፌዴራሊዝም አስተምሮ ተደራሽነት በማስፋት ህገ መንግስታዊ ባህልን የተላበሰ ንቁ ሁለንተናዊ ተሳትፎ የሚያደርግ ማህበረሰብ ከመፍጠር ረገድ ያለው ሚና ቀላል የሚባል አይደለም። የሀገረ መንግስት ግንባታ ጉዟችንን ወደ ተሟላ ደረጃ ለማድረስ የምናደርገው ትግል የሚያፋጥንና አፍሪካዊ የብልጽግና ተምሳሌትን በማረጋገጥ ሀገራችን ከዓለም ተጽዕኖ ፈጣሪ ተርታ እንድትሰለፍ ዲሞክራሲያዊ ህብረ ብሔራዊ አንድነታችን የሚያጠናክር ወሳኝ በዓል ነው። ህብረ ብሔራዊ ፌዴራላዊ ስርዓት ህዝቦች በእኩልነት መርህ በመነጋገር በመወያየት፣ በቃል ኪዳን ሰነድ ማሰሪያነት የፖለቲካ ማህበረሰብ የመገንባት መንገድ ነው። በመሆኑም በክልላችን እየተከበረ ያለው የሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በዓልም በሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት ዙሪያ የማህበረሰባችን በማህበረሰባችን ዘንድ ተቀራራቢ የሆነ አረዳድ የምንፈጥርበትና ሁለንተናዊ ብልጽግናችንን የምናረጋግጥበት ቁልፍ ኩነት ነው። በዓሉ ንቃተ ህገ መንግስትና ፌዴራላዊ አስተሳሰብን ያዳበረ ማህበረሰብ ከመፍጠር ባሻገር የእርስ በርስ ትስስርና አንድነታችንን በማጠናከር በሀገሪቱ የወንድማማችነትና እህትማማችነትን መንፈስ ለማጽረጽ እንዲሁም በህዝቦች መካከል ዘላቂና ሰላም ልማት ለማረጋገጥ ጉልህ ድርሻ ያለው ከመሆኑም በላይ የሀገራችን ባህል፣ ቋንቋ፣ ታሪክ፣ እሴቶች ተጠብቀውና ለምተው ለትውልድ እንዲሻገሩ ለማስቻል ትልቅ ሚና አለው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል የኢትዮጵያን ብዝሃነት ህብረ ቀለማትን አጉልተን የምናሳይበት የአንድነታችንና የጥንካሬያችንም ማሳያ ነው። በዓሉ እኛ ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ብልጽግና ጉዞ ወደማይቀለበስበት ደረጃ የምናደርስበት ህብረ ብሔራዊ ሆነን የምንደምቅበት ኢትዮጵያዊነታችን ልዩ መገለጫ ነው። የብሔር ብሔረሰቦችና ህዝቦች ቀን በዓል የየአካባቢያችንን የስራ በዓል የምንገልጽበት የማህበረሰባችንን ታሪክ የምናወሳበት የሀገር በቀል የዳኝነት ስርዓታችንን የምናሳይበት የመተጋገዝና የመረዳዳት ወግን ወግና ልማዳችንን የምናስቀጥልበት ባህላዊ ክዋኔ ሙዚቃ እያዋዛን ለዓለም የምናስተዋውቅበት የጋራ መድረካችን ነው። መላው የማዕከላዊ ኢትዮጵያ እንዲሁም የኢትዮጵያ ህዝቦች ዲሞክራሲያዊ መግባባት ስር እንዲሰድ፣ ህብረ ብሔራዊ አንድነት እንዲጸና ተሳትፏችሁ ታጠናክሩ ዘንድ በዚህ አጋጣሚ ጥሬን ለማስተላለፍ እወዳለሁ። በመጨረሻም ሀያኛው የብሔር ብሔረሰቦችና ህዝቦች ቀን ለማክበር ከሁሉም የሀገሪቱ ክልሎች እዚህ የተገኛችሁ የኢትዮጵያ ማዕከል የሆነችው ከመዲናችን አዲስ አበባ በቅርብ ርቀት ላይ የምትገኝ ወሳኝ ጂኦ ስትራቴጂ አቀማመጥ ያላት ፍጹም ሰላማዊና የአስር ብሔር ብሔረሰቦች ህዝቦች መኖሪያ የሆነችው በአዲሲቷ ማዕከላዊ ኢትዮጵያ ክልል ውስጥ የሚኖራችሁ ቆይታ የአማረ የሰመረ ህብረ ብሔራዊ አንድነታችን የምናጠናክርበት እንዲሆንላችሁ እየተመኘው በድጋሚ ለዚህ ታላቅ ታሪካዊ በዓል አደረሳን አደረሳችሁ እያልኩ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘው ተሻገር በዓሉን በተመለከተ መልእክት እንዲያስተላልፉ በሂደቱም በይፋ እንዲከፍቱልን እጠይቃለሁ። አመሰግናለሁ።